ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ዳራ 6 2018 ዓ.ም የምሽት መዋለ ፋኖ ዜና ነው ተጀምሯል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። የማራ ፋኖ ብሔራዊ ለሰሜን አማራ ቀጠና በላይዝ ምስራቅ አማራ ቀጠና ምኒሊክዝ፣ እንዲሁም ምዕራብ አማራ ቀጠና ቴዎድሮስ ህዝብ በተለያዩ ግንባሮች ባደረጓቸው ውጊያዎች በጥላት ጥምር ጦር ላይ ድል ተቀዳጅተዋል። በዝርዝር ወደ እናንተ እናደርሳለን። በአማራ ክልል የገባው አገዛዙ ጥላት በሴቶች ላይ የሚፈጽመው ጥቃት ተባብሶ መቀጠሉ ተገለጸ። ቢቢሲ በአማራ ክልል በ43 ጤና ጣቢያዎች 20697 ተማሪዎች መደፈራቸውን መዘገቡ ይተውሳል። ይህ ጸረ አማራው ቡድን በጎንደር አጅሬ፣ ጃኖራ፣ ዳባት፣ ገደብዬ፣ ደንቢያ፣ ጫይት፣ አርማጮ፣ በለሳና ብናት ብቻ ከ101 በላይ ሴት ልጅ አገረዶችን አስገድዶ ደፍሯል። ይህንንም መረጃ ወደ እናንተ በዝርዝር እናደርሳለን። ለብልጽግና አገዛዝ እጁን የሰጠው የቀድሞ የአፋድ አመራር ከክልሉ መንግስት ጋር ስምምነት ፈረመ መባሉ አነጋጋሪ ጉዳይ ሆኗል። የብልጽግና አገዛዝ ጽንፈኛ ተላላኪ፣ ሀገር አፍራሽ ወዘተ በማለት ሲፈርጅ የነበረውን ፋኖ ከቀናት በፊት እጅ ለሰጠው መስረሻ ሰጤ ደግሞ የህዝብን ጥያቄ የያዘ ለፍትህ የታገለና የጠየቀ የሚል ንግግር ባረጋ ከበደ በኩል ተነግሯል። በዝርዝር እናስደምጣችኋለን። በድጋሚ የሰላም ጤና ስጥልኛ። ተከብራችሁ አድማጭ ተመልካቾቻችን የግሎባል ፋኖ ሚዲያ ዩቲዩብ ገጻችን ላይክ፣ ሸርና ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። ወደ ዝርዝር መረጃው አልፋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። ይህ የአማራ ፋኖ ብሔራዊ ልሰሜን አማራ ቀጠና ብላይዝ ምስራቅ አማራ ቀጠና የምንልክ ህዝ እንዲሁም ምዕራብ አማራ ቀጠና ቴዎድሮስ ህዝ በተለያዩ ግንባሮች ባደርጓቸው አውደ ውጊያዎች በጠላት ጥምር ጦር ላይ ድል ተቀዳጅተዋል። ምንልክ ህዝ ምስራቅ አማራ ኮር ሁለት ዞ ብላን ባክፍለ ጦር አራተኛ ብረኛው ሻለቃ ቆቦ ከተማ ዙሪያ ድል ተጎናጽፏል። ምስራቅ አማራ ኮር ሁለት ዞ ብላን ባክፍለ ጦር አራተኛ ብረኛው ሻለቃ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላ ና ጣዋ ጋሪያ ላይ ጠላት ኮንክሬት ምሽግ ሰርቶ ከመሸገበት ድረስ ትናንት ዳር 5 2018 ዓ ም ምሽት በመግባት በርካታ ይሉን ትና ቁስለኛ በማድረግ ታላቅ ጀብድ ፈጽመዋል። ጠላት ወደሚመታበትና በጀምላ ወደሚማረክበት ቦታ ተስቦ የገባ ሲሆን በተደጋጋሚ የደፍጣ ጥቃት እየተመታ ሲሆን፣ መካናይዝዱንም ማሸሽ ጀምሯል። በቀጣይ በደፍጣና በሽምቅ ውጊያ የማሰልቸት የማሸማቀቅና የማፍረስ ስራው ተጠናክሮ የሚቀጥልና በመቼ ጊዜ ደግሞ ሙሉ ለሙሉ ወደሚደመሰስበትና ወደሚማረክበት መደበኛ ተጋድሎ በማስገባት ድል እናደርገዋለን ሲል ኮሩ አስታውቋል። በዚህ የምስራቅ አማራ ቀጠና ሐዋጃኖ ክፍለ ጦር የፋሽስቱ ብልጽግና ግዛዝ ሪፐብሊካን ጋርድ ላይ ታላቅ ድል አመልክቷል። ምስራቅ አማራ ኮራ እንደዋጃኖ ክፍለ ጦር ትናንት ዳር 252018 ዓም ማዕለዳ ጀምሮ እስከ ምሽቱ 12 ሰዓት ከሪፐብሊካን ጋርድ ጋር በመፋለም ከምሳ በላይ ኃይል ሞትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። በተጋድሮው ጠራት ከራያ ያላመጣ ጣሙጋ ከተማ ተነስቶ በዙያ ሶስትና ሞርተሮች ታግዞ ወደ ሃጃኖ ክፍለ ጦር ቀጠና ማጥቃት ያደረገ ሲሆን ክፍለ ጦሯ ሁለት ሻለቃዎችን ተጠቅማ መልሶ ማጥቃት በማድረግ ከምሳ በላይ ያገዛዙን ምስለኔ የሪፐብሊካን ጋርድ ሞትና ቁስለኛ በማድረግ ቀጠናቸውን በማስከበር ጭምር ታላቅ ድል ተጎናጽፈዋል። በርካታ ኃይሉ የተመታበት የፋሽስቱ አብይ አህመድ የመጨረሻ ምሽግ ሰባሪ ሪፐብሊካን ጋር ከግራም ከቀኝም ተጨማሪ ኃይል በማያገኝበት ሁኔታ ውስጥ ሆኖ ራያ ለማጣጣም ውጋ ከተማ ትምህርት ቤት ውስጥ በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ ይገኛል። በሌላ በኩል ለሪፐብሊካን ጋርዱ ተጨማሪ ኃይል ማስገባት ያልቻሉ አገዛዙ ሰራዊት ከራያ ቆቦ ጮቪ በር ላይ ሆኖ ኦራል ላይ የተጠመዱ ሁለት ቻይና ሰራሽ 155 ኤምኤም መድፍ ወደ ራያ ቆቦ ባይባወና ኩቪ ቀረንሳ እያስወነጨፈ ንጹሃን ላይ ጉዳት ማድረሱ ተዘግቧል። ፋኖ የብልጽግናውን ቡድን ቁልፍ የመረጃ ደህንነት አባላት የነበሩ አራት ሰላዮች ላይ እርምጃ መውሰዱን አስታወቅም። የምድር ኃይልና የአየር ኃይል በሙሉ አቅሙ ካሰለፈው የብልጽግና አገዛዝ ጋር ገጥሞ ድል እየተቀዳጀ የሚገኝ ፋኖይል አሁንም ደግሞ የዚሁ ጸረ አማራ አገዛዝ ቁልፍ የመረጃ ደህንነት ሰዎች ናቸው ባላቸው ላይ ከወትሮ በተለየ ሁኔታ ጥብቅ እርምጃ እየወሰደባቸው ይገኛል። ከቀናት በፊት የራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረው አቶ ጥጋቡ ደርቤ የተባለ ደህንነት ከነአጃቢዎቹ መገደሉን መዘገባችን አይዘነጋም። በራያ ቆቦ ወረዳና በሌሎች የዞኑ አካባቢዎች እየተንቀሳቀሱ የፋኖ ደጋፊ ናቸው፣ ፋኖን እየተቀላቀለ ቤተሰብ አላቸው፣ የብልጽግና ፓርቲ አይደግፉም፣ በየስብሰባው ከመንግስት የሚወርዱ መመሪያዎችን ይተቻሉ፣ በሚል ንጹሃንን በግፍ ሲረሽኑ፣ በጅምላ ሲያስሩ የነበሩ አራት ሰላዮች በፋኖ ስናይ ፈርጥ እየተመተው ግብዓተ መሬታቸው ተፈጽሟል። እነዚህ የመረጃ ደህንነት ቡድን አባላት ንጹዋንን በግፍ ከማስረሸንና ከማሳሰር በተጨማሪ በውጊያ ወቅት የድሮን የመድፍና የሞርተር እንዲሁም የሌሎች ከባድ መሳሪያዎች አስተኳሽ በመሆን ንጹዋንን ለእልቂት የዳረጉ ታሪክ በጥቁር መዝገቡ በደማቁ ያሰፍራቸው የዘመናችን ባንዳዎች ነበሩ። በአምራፋኖ ብሔራዊ ምኒልክ ስር የምስራቅ አማራ ኮር ሁለት ቃኞች ዳር 4 2018 ዓም አመሻሹን በራያ ቆቦ ወረዳ ልዩ ቦታው አራዶም ወታደራዊ ካምፕ ዙሪያ ላይ በፈጸሙት የተጠና ጥቃት ውሸሸ ድረስ የተባለ ህዝብ ያስለቀሰ ደህንነትን ጨምሮ አራት የመረጃ ደህንነት አባላት መገደ እንደሚፈቀድላቸው ማረጋገጥ ተችሏል። ቆቦ ከተማን ጨምሮ የራያ ቆቦ ወረዳን የሰሜኑ ልዞን የመረጃና ደህንነት አባል በመሆን እጽዋንን የፋኖ ደጋፊ ናቸው ፋኖን የተቀላቀሉ ቤተሰብ አላቸው በሚል እያሳፈንና እንዲሁም የድሮን አስተኳሽ በማሰማራት ለአገዛዙ ሲላላክ የነበረው አቶ ጥጋቡ ደርቤ ህዳር 17 2018 ዓ.ም ማለዳ ከነ አጃቢዎቹ በተወሰደበት ጥቃት ህይወቱ ማለፉን በወቅቱ ጣቢያችን የአይንማኞችን ዋቢ አድርጎ መዘገቡ ይታወሳል። በሌላ ግንባር በሰሜን አማራ ቀጠና በላይ ዝብ በቋራ በሊቦ ከምከም አምቦ ሜዳና በለሳ በመተማ ሸመለ ጋራ ታላቅ ድል ተጎናጽፏል። ትናንት በበለሳ በኋላ ውጊያ በርካታ ቁጥር ያለው የጥላት ኃይል ድል ተደርጓል። የፋኖ ኃይሎችን ለማጥቃት ወደ አካባቢ የተጓዘው የብልጽግናው ጥምር ጦር በፋኖ ኃይሎች ከፍተኛ ምት አስተናግዶ ተመልሷል። በሊቦ ከምከምና አምቦ ሜዳ በኋላው ውጊያ ፋኖ ድል የቀነው ሲሆን ከአስር በላይ ግዛዙ ምስለኔ ሀገር መከላከያ ሰራዊት ሙት ሲደረግ፣ ቁጥሩ በሆሊ ያልታወቀ ደግሞ ቁስለኛ ሁኗል። የአማራ ፋኖ ኦፔራዊ ሰሜን አማራ ቀጠና ብላይዝ ልጅ እያሱ ኮረና ዞዛን በብርጌድ ባደረጉት የተቀናጀ ማጥቃት ድል አስመዝግበዋል። በአረበኛ በአርበኛ ጌትነት አለባቸው የተመራው አጼ እያሱ ክፍለ ጦርና በአርበኛ በላይ ያጌት የተመረው ዙዛም ባብርጌድ የገባውን የጥላት ኃይል ከበባ በማድረግ መውጫ መግቢያ ያሳጡ ሲሆን ጠላት ጨለማን ተገን በማድረግ አካባቢውን ለቆ እንዲወጣ ተገዷል። ሁለተኛ ሜሶ ካሳኮር በአግዛዙ ጥምር ጦር ላይ የተቀናጀ እርምጃ ወስዷል። መነሻውን ካለፋ ወረዳ ሻውራና ጸደ ማርያም ከተማ ከሰሜን አቸፈር ሊበን ከተማና ከቋራ ወረዳ ደለጎ በማድረግ ወደ ሜሶ ካሳ ሁለተኛ ኮር የተንቀሳቀሰው የጥላት ኃይል በመጣበት ሁሉ አቅጣጫ ተመቶ ተመልሷል። ሰሞነኛ አጀንዳው ፋኖን በየቀጥናው አጽድቻለሁ፣ በህዝብ ላይም የተሻለ ቅቡልነት አግኝቻለሁ እያለ ቅዠት ላይ ያለ ቢሆንም አሁን ላይ በጨለማ በመንቀሳቀስ አርሶ አደሩን ትጥቅ ለማስፈታትና ዝረፋ ለመፈጸም አቅዶ የተንቀሳቀሰ ሲሆን ማህበረሰቡ ከፋኖ ኃይል ጋር መረጃ ቀድሞ በመለዋወጥ ከፋኖ ጎን በመሆን በሁሉም ቀጠና ማለትም ባለፋ ወረዳ እየተንቀሳቀሰ ያለውን የፋሽስት ሰራዊት አድዋ ክፍለ ጦር ከማህበረሰቡ ጋር የጠላትን እቅድ ከማክሸፍ ባሻገር ከፍተኛ ቁጥር ያለው ሙትና ቁስለኛ ማድረግ ሲቻል፣ ከደለጎ ከተማ ተነስቶ ወደ ኮሩ ቀጠና የገባው በቋሮሜር ላነብሮ ብርጌድ አማካኝነት ባገዛዙ ሰራዊት ላይ ከፍተኛ በትር ማሰረፍ ተችሏል። ይህ በእንዲህ እንዳለ የፋኖኤል አሰላለፉን በመቃየር የአገዛዙን ሰራዊት ከበባ ውስጥ በማስገባት መግቢያ መውጫ እያሳጠው ይገኛል። በሌላኛው መተማ ግንባር የአራተኛ ድጃዝማች ኮር በጠላት ላይ ከፍተኛ ድል ተቀራጅቷል። የሰሜን ምዕራብ አብዛኛው ሰራዊት እንዳለቀበት የሚነገርበት የመተማ ቀጠና ዛሬም በርካታ ቁጥር ያላቸው የወታደሮች በአራተኛ ድጃዝማሽ ኮር ሙትና ቁስለኛ ተደርገዋል። በዛሬው የመተማው ደውያ ከመቶ በላይ የጠላት ኃይል ድል ተደርጓል። የድጃዝማች አራተኛ ኮር በመተማ ወረዳ ሽመለጋራ፣ ኮረጃምሱ፣ ክሬቸሩ እና ቁጥር አንድ መውጫና አዲስ አለም አካባቢ በሶስት አቅጣጫ የመጣውን የፋሽስቱ አገዛዝ ወታደር ላይ ጠንካራ ጥቃት በመክፈት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሷል። ከስድስት ክፍለ ጦር የተውጣጠ የበላይ ይዝ አራተኛ ድጃዝማሽ ኮር ሰራዊት በወሰደው የተሳካ ማጥቃት ከአንድ መቶ በላይ ጠላት ኃይልን ሲደመሰስ ከአምሳ አምስት በላይ ደግሞ ቁስለኛ ማድረግ ችሏል። በተጨማሪም ሲጓጓዝበት የነበረው ተሽከርካሪ በተሰነዘረበት ጥቃት ከጥቅም ውጭ ሆኗል። በተያያዘ ዜና የአማራ ፋኖ ብሔራዊ ል ሰሜን አማራ ቀጠና በላይዝ ሜጀር ጄኔራሉ ባንታባት አንደኛ ኮር ለወራት ያሰለጠናቸውን እጩ የፋኖ ቃኝና መሃንዲስ ሰራዊት በደማቅ ሁኔታ አስመርቋል። በምረቃ መርሃ ግብሩ የበላይዝ ከፍተኛ አመራሮች፣ አንደኛ ኮር ስራ አስፈጻሚዎች፣ የክፍለ ጦርና የብርጌድ አመራሮች ተገኝተዋል። በምረቃ ስነ ስርዓቱ የአማራ ፋኖ ብሔራዊ ልዝ ከፍተኛ አመራርና የአንደኛ ኮር አስተባባሪ ግብረ ኃይል አርበኛን ተነድረስና ሌሎችም ከፍተኛ የክፍለ ጦር አመራሮች መገኘታቸውን የኮሩ ህዝብ ግንኙነት መምሪያ ኃላፊ ለግሎባል ፋኖ ሚዲያ መረጃውን አጋርቷል። ለተመራቂዎችና ለመላ ሰራዊቱ መልእክት ያስተላልፈው አርበኛ ንተነ ድረስ አማራዊነት አንድነት የድል መሳሪያችን ነው ሲል አጽንኦት በመስጠት ንግግር አድርጓል። ገፋት ባንድ የተለያዩ የኪነ ጥበብ ስራዎችን በማቅረብ የመርሃ ግብሩ ድምቀት የነበረ ሲሆን ተመራቂዎች በስልጠና ያገኙትን አቅም ተጠቅመው ለተሻለ ግዳጅ አፈጻጸም በአካላዊ አእምራዊና ስነ ልቦናዊ ክሎት ብቁ ሆነዋል ሲል የስልጠናው አስተባባሪዎች አረጋግጠዋል። በአማራ ክልል የገባው የአገዛዙ ጥላት ኃይል በሴቶች ላይ የሚፈጽመው ጥቃት ተባብሶ መቀጠሉ ተገለጸ። ቢቢሲ በአማራ ክልል በ43 ጤና ጣቢያዎች ብቻ 20697 ተማሪዎች መደፈራቸውን መዘገቡ ይታወሳል። ይህ ጸረ አማራው ቡድን በጎንደር አጅሬ፣ ጃኑራ፣ ዳባት፣ ገደብዬ፣ ደንቢያ፣ ጨዋሂት፣ አርማጮ፣ በለሳና ብናት ብቻ ከ121 በላይ ሴት ልጅ አገረዶችን አስገድዶ ደፍሯል። ከተደፈሩት መካከል እድሜያቸው 50 ዓመት የሆናቸው እናትና የ12 ዓመት ታዳጊ ህጻናት ይገኙበታል። በአርማጮ ከሰሱ ቀን በፊት እድሜያቸው 50 ዓመት የሆናቸው እናት በአገዛዝ ወታደር ተደፍረው ወዲያውኑ ህይወታቸው ማለፉን ግሎባል ፋኖ ሚዲያ ከስፍራው ለማረጋገጥ ችሏል። በብናት ወረዳ ብና ከተማ አምስተኛ ክፍል ተማሪ ታዳጊ ህፃናት በአገዛዙ አረመኔ ሠራዊት ተደፍራ ህክምና እንደገባች የተረጋገጠ ሲሆን የደፈሯት የአገዛዙ ወታደሮች ሚስጥሩ እንዳይወጣ በሚል ለልጅቷ ቤተሰቦችና ለታከመችበት ጤና ጣቢያ ሰራተኞች ማስጠንቀቂያ መስጠታቸውን ከጤና ጣቢያው ባለሙያዎች መረጃውን አጋርተውናል። ታዳጊዋ አድሜው 12 ዓመት እንደሆነች የህክምና ባለሙያዎች ተናግረዋል። በደረሰባት ያስገድዶ መድፈር ጥቃት አካላዊና ስነ ልቦናዊ ጉዳት እንደደረሰባት ጭምር አክለው ገልጸዋል። በአጅሬ እና ጃናሞራ አስር ሴት ልጃገረዶች ከገበያ ሲመለሱ የተደፈሩ መሆናቸው ተሰምቷል። በዚሁ አጅሬ ጃኖራና አካባቢው 35 ተማሪዎች በአገዛዙ ሰራዊት በጭካኔ የተደፈሩ ሲሆን ሁሉም የአንደኛ ደረጃ ትምህርት ቤት ተማሪዎች ናቸው ተብሏል። በገደብዬና በለሳ እንዲሁም ምብናትና ሊቦ ከምከም ሰባት ሴት ልጃገረዶች ተደፍረዋል። ከእነዚህ ውስጥ አርባሰባት የሚሆኑት በአዲስ ዘመን ሆስፒታል ገብተው ህክምና የተደረገላቸው መሆኑም ተረጋግጧል። አስራ ሰባት የሚሆኑት ደግሞ ደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል እና ጎንደር ሆስፒታል እየታከሙ ናቸው። በደንቢያና ጩይታ አምስት ተማሪዎች በአድማ ብተና ባላት ብቻ ተደፍረዋል። ጥቃቱ ከደረሰባቸው ሶስቱ ወደ ህክምና ሌዱም ተብሏል። ለብልጽግናው አገዛዝ እጁን የሰጠው የቀድሞ የአፋድ አመራር ከክልሉ መንግስት ጋር ስምምነት ፈረመ መባሉ አነጋጋሪ ጉዳይ ሆኗል። የብልጽግናው አገዛዝ ጽንፈኛ ተላላኪ፣ አገር አፍራሽ ወዘተ በማለት ሲፈረጅ የነበረውን ፋኖ ከቀናት በፊት እጅ ለሰጠው ማስረሻ ሰጤ ደግሞ የህዝብ ጥያቄ የያዙ ለፍትህ የታገሉና የጠየቁ የሚል ንግግር በአረጋ ከበደ በኩል ተነግሯል። የፋኖ ትግል እውነተኛና የህዝብን ጥያቄ ያነገበ መሆኑን መለው ኢትዮጵያ ህዝብ ብሎም ዓለም አቀፉ ማህበረሰብ የሚያውቁ የአደባባይ ሀቅ ነው። የዜጎች ሞት መፈናቀልና ድህነት የሚያስደስተው አገዛዙ በማስረሻ ስጤ ጉዳይ የሰራው የፕሮፓጋንዳ ስራ ጉዳዩን ለሚያውቁት ፈገግ የሚያስብል የፖለቲካ ትርፍ እንደሆነ ይታወቃል። ብቻውን ለብልጽግናው አገዛዝ ከሰጠው ግለሰብ ጋር ድርጅትን የወከለ አስመስሎ የተደረገ ስምምነት ደግሞ የክልሉ መንግስት በተዛባ ፕሮፓጋንዳ ህዝብን እየሸወደ እንደሆነ ያሳየ ስምምነት ነው ተብሏል። ብቻውን የአፋድ ጎጃም ጠቅላይ ግዛት ህዝብ ብሎ በዚህ ደረጃ ሲጠራ የነበረው ማስረሻ ሰጤ ከቀናት በፊት ብቻውን በመሄድ ለብልጽግና እጅ ሰጥቷል። አደራዳሪ የተባሉት የአፍሪካ ህብረትና ኢጋድ በዚህ አሳፋሪ ድርድር መገኘታቸው የድርጅቱን ውድቀትና ግዝወተኝነት ያሳየ በመሆኑ ከወዲሁ ወቀሳን እያስተናገዱ ይገኛሉ። በአብይ አህመድ አገዛዝና በፋኖይሎች መካከል በሚደረገው ጦርነት የምዕራቡ ሀገራትና ሚዲያዎች ትኩረታቸውን ወደ አማራ ክልል ማድረጋቸውን የብልጽግናውን አገዛዝ ማውገዛቸውን ተከትሎ በአስራሻ ሰጤን የተባለ ግለሰብ ለድርድር አስቀምጠው የምዕራባውያን ሀገራት ትችት ለማስቀረት እየተደረገ ሙከራ ነው ተብሏል። አሁን በአማራ ክልል በሚሊዮን የሚቆጠር የፋኖ ሰራዊት መኖሩን ቢቢሲ፣ ዘጋርዲያና ሌሎችም ትልልቅ ሚዲያዎች ምስክርነታቸውን ሰጥተዋል። አፋ ባኃ በአራት ዝና በሃያኮሮች የተዋቀረው የተዋቀረ ግዙፍ ሰራዊት ያለው ሲሆን አፋድ ደግሞ በሁለት ዝና በበርካታ ክፍለ ጦሮች የተዋቀረ ሰራዊት ባለቤት ጭምር ነው። በዚህ ደረጃ የተዋቀረው ሰራዊት አሁን መሬት ላይ እየተዋጋ ሲሆን ከማስረሻ ሰጤ ጋር የገባ አንድም ሰራዊት አለመኖሩና ብቻውን ለብልጽግና እጅ መስጠቱን የአፋድ ሊቀመንበር አርበኛ እስክንድር ነጋ አስታውቀዋል። አፋድ በመግለጫው አገዛዙ ሰሞኑ በተለያዩ በበሬ ወለደ ዜናዎች የሚንፈራገጠው የፋኖ አንድነት ለማደናቀፍ ብሎ መሆኑን ህዝብ ተገንዝቦ በቀጣይነት የምናወጣቸውን መግለጫዎች እንዲጠባበቅ እናሳስባለን ሲልን መልእክት አስተላልፏል። የተያያዘ ዜና የአፋህድ እና የአፋብኃ አንድነት ጉዞ እየሰመረ መሆኑ ተሰምቷል። ሁለቱ ድርጅቶች ለአንድ ዓላማ እየታገልን በተናጥል የምናደርገው ጉዞ ከጥቅሙ ጉዳቱ እያመዘነ በመሆኑ አንድነታችን ለአማራ ሕዝብ ነፃ መውጣት አማራጭ የሌለው ብቸኛ መንገዳችን ነው በሚል በቅርቡ አንድነታቸውን እንደሚያበስሩ ነው የተሰማው። የሁለቱ ድርጅቶች ወደ አንድ መምጣት ያስጨነቀው አገዛዝ ስርዓቱ ከወዲሁ ሊያሰናክሉልኝ ይችላሉ ያላቸውን እኩይ ተግባራት ላይ ተጠምዷል። በድጋሜ ጤና ይስጥልኝ፣ ውድ የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ ህዳር 6 2018 ዓ ም ለምሽት ያዘጋጀንላችሁ አበይት መረጃዎች የተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደርጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ፣ ጤና ይስጥልኝ።